ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን፣ የሳምንቱን የፖሊስ መረጃዎች ይዘንላችሁ ቀርበናል። ከመረጃዎቹ ጋር ሳሳው በጋሻው ነኝ። አብራችሁን ቆዩ። ለኮሚሽነር ዘላለም መንግስቴ አቀባበል ተደረገላቸው። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ሆነው ለተመደቡት ኮሚሽነር ዘላለም መንግስቴ በኮሚሽኑ የማኔጅመንት አባላትና መኮንኖች የእንኳን ደህና መጡ አቀባበል ተደርጎላቸዋል። አቀባበል ስነ ስርዓቱ ላይ የአማራ ፖሊስ ኮሚሽን ምክትል ኮሚሽነርና የሰው ሀብት ልማት ዘርፍ ኃላፊ ኮማንደር አያልነት ተስፋዬ የተቋሙን አመራሮችና አባላትን በመወከል አዲስ የተመደቡትን ኮሚሽነር ዘላለም መንግስቴን እንኳን ደህና መጡ ብለው በከፍተኛ ተነሳሽነትና ቁርጠኝነት ለሕብረተሰቡ ሰላም በጋራ እንሰራለን ብለዋል። ወደ ተቋማችን አዲስ የፖሊስ ኮሚሽነር ተቀላቅለዋል። ወደዚህ ሲመጡ በታላቅ ኮሚትመንት በታላቅ ልበሙሉነት የመጡ በመሆኑ እንዲሁ ቢሮቸው ላይ ሰተት ብለው ተሚቀመጡ መኮንኖች ያለንን አቀባበል እና ደስታ አብራናቸው እንደምንሰራ ለማስገንዘብ እና ለመቀበል ስለነበረ በእናንተ በኮሚሽኑና በስትራቴጂክ መኮንኖች እና በከፍተኛ መኮንኖች እንዲሁም በተቋሙ አባላት ስም ስለመጣችሁም ስላከበራችሁልንም ተለባ አመሰግናለ። ኮሚሽነር ዘላለም መንግስቴን በበኩላቸው ፖሊሳዊ ብቃት እና ስብእናን የተላበሰ የተሰጠውን ተልዕኮ የሚወጣ ዘመናዊ ፖሊስና አደረጃጀት በመፍጠር የህዝቡን ሰላምና ደህንነት ለመጠበቅ በጋራና በቁርጠኝነት እንሰራለን ብለዋል። ስትራቴጂክ አመራሩ አስቦ ይህን ፕሮግራም በማኔጅመንቱ ስም ስላደረገ ማኔጅመንቱን፣ ህዝብ ግንኙነት ክፍሉን፣ ኦርኬስትራውን፣ ሁሉንም ሥነ ሥርዓት ክፍሉንም ጨምሬ በዚህ አጋጣሚ ማመስገን ይፈልጋለሁ። ፖሊስ ትልቅ ፕሮፌሽናል ተቋም ነው። ይህን ፕሮፌሽናል ተቋም የሚከበር የሚወደድ ተቋም አድርገን እንገነባዋለን። መላው የአማራ ፖሊስ በየ ያላችሁበት እንኳን ተገናኘን አብረን ለመስራት ተናበቃን። በዚህ አጋጣሚ እኔም ከእናንተ ጋር ለመስራት መምጣቴ በጣም ደስተኛ ነኝ። አመሰግናለሁ። በክልሉ ውስጥ ያሉ የትራፊክ ችግሮችን ለመፍታት የሚያስችሉ ተግባራት በአዲስ መልክ እየተከናወኑ መሆኑ ተገለጸ። ዝርዝሩን ይፍቱ ስራ ዋጋቸው በዓለም አቀፍ ደረጃ የሰው ልጆችን ህይወት በየዕለቱ በአሰቃቂ ሁኔታ ከሚቀጠፉባቸው ችግሮች አንዱ የትራፊክ አደጋ ነው። ይህን ችግር ለመቀነስም የተለያዩ ህግና ደንቦችን በማውጣት ቁጥጥር እየተደረገ ይገኛል። በክልሉ ውስጥ ያለውን የትራፊክ እንቅስቃሴ ለመቆጣጠርም ከጊዜ ወደ ጊዜ የተለያዩ ደንቦች በማስፈጸም ችግሩን ለመፍታት ጥረት እየተደረገ መሆኑን የአማራ ክልል ፖሊስ ኮሚሽን የመንገድ ደህንነትና ቁጥጥር ምክትል ዘርፍ ኃላፊ ኮማንደር ደረጃው ተስፋዬ ገልጸዋል አሁን ላይ ያለው የመንገድ ትራፊክ ቁጥጥር እንዳጠቃላይ ሰላማዊ ትራፊክ ፍሰት እና እንቅስቃሴ እንዲኖር ለማድረግ በክልላችን ባሉ ዞኖችስ ጠንካራ የቁጥጥር ስርዓት እየተሰራ ነው ያለ በዚህም ቁጥጥሩን ለማጠናከል ሲባል በመጀመሪያ ስልጠናዎችን የመስጠት ስራ እየሰራን ያለን ለህብረተሰቡ ለአጋዥ አደረጃጀቶች ለፈጻሚ አካላቱ ከመንገድ ከሎጂስቲክና ትራንስፖርት ባለስልጣን ጋርም በጋራ በቅንጅት በማድረግ በሁሉም ዞኖች ስልጠና እየተሰጠ ግንዛቤ እየፈጠር አጋዥ አደረጃጀቶችንም ወደ ስራ እያስገባን አሁን ላይ ጠንካራ የቁጥጥር ስራ እየሰራን ያለንበት ሁኔታ ነው። ያለ የትራፊ እንቅስቃሴን ቢሆን አሁን ላይ የተሻለና ሰላማዊ ነው ብሎ ማስቀመጥ ሰሌዳ ሳይለጥፉ የሚያሽከረክሩ አሽከርካሪዎችም ደንብ መተላለፍ ፈጽመው ቢሰወሩ ህግን ለማስከበር አስቸጋሪ በመሆኑ እነዚህን አሽከርካሪዎችም በህግ ተጠያቂ ለማድረግ ሰሌዳ መለጠፍ አስፈላጊ ሆኖ በመገኘቱ ሰሌዳ ያላሰሩ አሽከርካሪዎች ላይም እርምጃ እየተወሰደ መሆኑን ተናግረዋል። እንግዲህ እንደሚታወቀው በአማራ ክልል ውስጥ ከተፈጠረው የጸጥታ ችግር ጋር ተያይዞ አብዛኛው ማለት ይቻላል ከጸጥታ ተቋማት ጀምሮ ከመንግስት ተቋማት ጀምሮ ስጋት ውስጥ በመግባታቸው ምክንያት ሰሌዳቸውን ፈተው የማሽከርከር፣ ሰሌዳ ቀይሮ የማሽከርከር፣ በግማሽ ሰሌዳ የማሽከርከር ሁኔታዎች ነበሩ። ይሄን ፖሊስ ኮሚሽንም በራሱ ገምግሞ አቅጣጫ ተሰጥቶ አሁን ላይ ጠንካራ ቁጥጥር እያደረግ ያለ ሰሌዳ የሚያሽከረክሩትን ሰሌዳ ስረው እንዲያሽከረክሩ በግማይ ሰሌዳ የሚያሽከረክሩትን በተመሳሳይ አሟልተው እንዲያሽከረክሩ እየተደረገ አሁን ላይ የተሻለ መሻሻል አለ። ኢቭን ከፖሊስ ተቋም ጀምረንም ስራ ለመስራት ሞክረናል። የፖሊስ ሰሌዳ ፈትተው በሲቪል ሰሌዳ ሲያሽከረክሩ የነበሩ ወይም ያለ ሰሌዳም በግማይ ሰሌዳም ሲያሽከረክሩ የነበሩትን ሰፊ ቁጥጥር በማድረግ አሁን ላይ የፖሊስ ሰሌዳ ታስሮ የማሽከርከር ስራ እየተሰራ ያለበት ሁኔታ ነው ያለ እነ ህብረተሰቡ ላይ የሚነሳ ጥያቄ ነበር በአብዛኛው የመንግስት ተቋማት ያለ ሰሌዳ ይሽከረከራሉ የፖሊስ ተቋም ተሽከርካሪዎችም ያለ ሰሌዳ የሚሽከረከሩ አሉ እና ለህግ ጥሰት ትልቁ ሚና የሚወስደው የመንግስት ተቋማት ተሽከርካሪዎች ናቸው የሚል ከፍተኛ አሉታዊ ጥያቄዎች ነበሩ ይሄን ምላሽ የሰጠ የቁጥጥር ስራ እየተሰራ ነው የሚል አስተሳሰብ አለ አሁን ላይ የትራፊክ አደጋም ቢያደርስ የማን ተሽከርካሪ የትኛው ሰሌዳ እንደሆነ ተከታትሎ ለመያዝ ምቹ ሁኔታ እየተፈጠረ ያለበት ሁኔታ ነው ያለ። ሌሎች ከዚህ ባለፈ ከደንብ መተላለፍ ባለፈ ከትራፊክ አደጋ ባለፈ የሚፈጸሙ ወንጀሎች ካሉ ምን አይነት ተሽከርካሪ ምን አይነት ሰሌዳ ያለው ተሽከርካሪ የማን ተሽከርካሪ እንደሆነ ህብረተሰቡም ለይቶ መረጃ ለመስጠት ምቹ ሁኔታ እየተፈጠረ ያለበት ሁኔታ ነው ያለ። ተሻሽሎ የወጣውን ደንብ በማስፈጸሙ ሂደትም የተለያዩ ግንዛቤዎች ከተፈጠሩ በኋላ ወደ ቁጥጥሩ የተገባበት ሁኔታ መኖሩን ጠቁመዋል። ደንቦች ተሻሽለው አሁን ወደ ተግባር ገብተናል። ወደ ተግባር ከመግባታችን በፊት ያደረግነው ምንድነው የግንዛቤ ፈጠራ ስራ ነው ለአሽከርካሪዎች፣ ለባለሀብቱ፣ ለትራንስፖርት ማህበራት በየደረጃው የግንዛቤ ፈጠራ ስራ ሰርተን፣ ለህብረተሰቡም ለተሳፋሪው ማህበረሰቡ ግንዛቤ መፍጠር ስራ ለፈጻሚ አካላቱ፣ ለትራፊክ ተቆጣጣሪዎች፣ ለትራንስፖርት ተቆጣጣሪ ባለሙያዎችና በየደረጃው ላለ አመራር የግንዛቤ ፈጠራ ስራ ተሰርቶ ይህንን ካደረግን በኋላ ወደ ቁጥጥር ነው የገባን። በቁጥጥር ከገባን በኋላ ያው የማስተማር ስራ መስራት ደንቡን እስከሚለማመደው እስከሚያውቀው ድረስ ግንዛቤ የመፍጠር ስራ እየሰራን በዛው ልክም ስናገኝ እያስተማር ነው የቆየ ነው። ከዚያ በኋላ ከግንዛቤ የፈጠራ ከማስጠንቀቂያ በኋላ ወደ እርምጃ ነው የገባ ነው። አሁን እርምጃ እየተወሰደ ባለበት ሁኔታ ነው ያለ። በዚህም አሁን ላይ ያለው በተለይ አደጋን ተከላክሎ የማሽከርከር ሂደት እንዲኖር ሰፊ ስራ እየሰራ ለቀጣይም ያለውን የትራፊክ እንቅስቃሴ የተሳለጠ እንዲሆን የሚመለከተው አካላት የሚጠበቅበትን ኃላፊነት ሊወጣ እንደሚገባም ገልጸዋል። እንግዲህ ለቀጣይ ይህንን ደንብ ተግባራዊ ለማድረግ የተቆጣጣሪ ትራፊኮች ጠንክረው ህግን ማስከበር አለባቸው። ባለሀብቱና አሽከርካሪዎች ደግሞ ህግን ማክበርና ማስከበር አለባቸው። እነሱ ህግ አክባሪ አሽከርካሪ፣ ህግ አክባሪ ባለሀብት መፈጠር አለበት። ህብረተሰቡም የደንብ ተላላፊዎች ተባባሪ መሆን የለበትም። ለህግ ህግ አስከባሪው አጋዥ መሆን፣ ከህግ አስከባሪ ጎን፣ ከተቆጣጣሪዎች ጎን መቆም አለበት። በዛ ልክ በየአካባቢ የሚፈጸሙ ደንብ መተላለፎች እንዲከበሩ ማህበረሰቡ የራሱ ሚና መጫወት አለበት። የትራፊክ ተቆጣጣሪና በየደረጃ ያለ አመራርም የራሱ ሚና መጫወት አለበት። የሙስና ወንጀሎች በማህበረሰቡ ላይ የሚያስከትሉትን ጫና ለመቀነስ እየሰራ መሆኑን የምዕራብ ጎጃም ዞን ጸጥታና ፍትህ ተቋማት ገለጹ። ተቋማቱ በመሬት ወረራና በሌሎች የሙስና ወንጀሎች የተጠረጠሩ ግለሰቦችን በህግ እንዲጠየቁ ማድረጋቸውን አስታውቀዋል። የምዕራብ ጎጃም ዞን ፖሊስ መምሪያ የተቋማቱን የስራ ኃላፊዎች አነጋግሮ የላከልን መረጃ ቀጥሎ ይቀርባል። ሙስና ወንጀል በማህበረሰቡ ከባድ የሆነ ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ቀውስ ያመጣ ወንጀል ነው የሚያመጣ ወንጀል ነው። ይህ ወንጀል ምንድን ነው? እንግዲህ ማህበረሰቡ ተማሮ እዚህ ድረስ የደረሰ ከዚህ ከብልሹ አሰራር ከመስተንግዶ ባለ ጉዳይን በአግባቡ አለመቀበል፣ አገልግሎት አለመስጠት። ሙስና የሀገር ጸር ነው፣ የልማት ጸር ነው፣ የመልካም አስተዳደር ጸር ነው። ችግሩ ከተፈጠረ በኋላ የማጣራት ክስ የመመስረት እና ውሳኔ አከራክሮ ውሳኔ መስጠት ለፍርድ ቤቶቹ የተሰጠ ኃላፊነት ነው። ምርመራው በፖሊስ ይጣራል። ከተጣራ በኋላ አቃቢ ሕግ በትክክል ምርመራው የተጣራ ስለመሆኑ ካረጋገጠ በኋላ ምርመራው ልክ ክስ እንዲመሰረት ተደርጎ እኛ ጋር ይመጣል። ማስረጃ እንሰበስባለን፣ እንወስናለን። ወደ 24982 ካሬ ሜትር መሬት በአንድ ግለሰብ በአንድ ባለሀብት ከተከራየ በኋላ ወደ ራሱ አዙሮ ከዞን እስከ ክልል አቃቤ ሕግ ፍርድ ቤት ተከራክሮ አሸንፎ ወደ ራሱ ሊያደርግ ሲል እሱም መርመር አጣርተን ለሰውን በስምንት ዓመት አስቀጥተን አሁን መሬቱን በማስመለስ አሁን የአዳሪ ትምህርት ቤት እየተገናባበት ያለው መሬት ማለት ነው። 24982 ካሬ ሜትር አሁን እየተገነባበት ለማህበረሰቡ ለፍነ ሰላም ዝምና አካባቢው ጥቅም ሊውል ጥሩ ደረጃ ላይ መድረሱ ነው። እና እነዚህ እነዚህ የመሳሰሉትን በርካታ ነገሮች ምርመራ ተጣርቶ ማህበረሰቡ መፍትሄ አምጥቷል። በዚህ አስቸጋሪ ውስጥ ሁኔታ ውስጥ ሆነንም ቢሆን ህዝብ ማገልገል ስላለብን የዳኝነት አገልግሎት የሚፈልገውን ህዝብ ማገልገል ህጋዊ ግዴታ ስላለብን አገልግሎቱን ስንሰጥ ቆይተናል። ከአገልግሎት ውስጥ አንደኛው የሙስና ጉዳዮችን አይቶ አከራክሮ መወሰን ነው። ይህኑ በርካታ ጉዳዮች አሉን። ካየናቸው ጉዳዮች ውስጥ አንደኛው የነገረመው ደረሰ መዝገብ ነው። ወደ 24000 ካሬ ሜትር የሚሆን ቦታ በህገወጥ መልኩ በተቀነባበረ ሀሰተኛ ሰነድ መረጃ መሬት የከተማ ይዞታ የህዝብ የሆነን መሬት ወስዶ ሰነድ አሰርቶ ተገኝቶ እሱን አጣርተን ወስነናል። መሬቱም እንዲመለስ ተደርጓል። በዚህ ሂደት ውስጥ የተሳተፉ የመንግስት ሰራተኞቹ እንዲጠየቁ ተደርጓል፣ ተቀጥተዋል። ባናው ባለቤትም እንዲቀጣ ተደርጓል። በወንጀል ባጠፋው ጥፋት ተጣርቶ ተወስኖበታል። በዚህ ዞን እና በዚህ ከተማ ሳይደርስ በጣም የዘመናት ጥያቄ ሆኖ የቆየው በፍኖ ሰላም ከተማ 03 ቀበሌ በተለይም ሰፈር አራት የተባለው አካባቢ ላይ በአንድ ግለሰብ አላግባብ በፍርድ ተወስኖ ተይዞ የነበረ ወደ 22 24982 ካሬ ሜትር ቦታ ነበር። እሱን በተመለከተ በጣም ረጅም ክርክር ተደረጉበታል። በሙስና ወንጀል የተገኘ መሆኑ ታምኖበት በመጨረሻ ጥፋተኛ ተብሎ ግለሰቡ ተቀጥቷል። ይሄንን ያገዘው የመንግስት ሙያተኛም ጭምር የመንግስት ሰራተኛም ጭምር በህግ ተቀጥቶ ቅጣቱን ጨርሶ የጣበት ሁኔታ ነው ያለው ማለት ነው። ይሄን ቦታን ከዚህ ቦታው ውስጥም ከ24982 ካሬ ሜትር ቦታ ውስጥ ደግሞ በውሳኔ 22982 ካሪ ሜትሩ ወደ መንግስት ማስመለስ ተችሏል። እንደዚሁም ከሊዝ ውላይ ያዝጋ በተገናኘ ከሊዝ ክፍያ ጋር በተገናኘ የሊዝ ኦዲት ተሰርቶ የተገኙ ግኝቶች አሉ። ለመንግስት ሊገቡ የሚገቡ ገንዘብ ሊገባ የሚገባ ገንዘብ ገቢ ያልተደረገ፣ እሱም በተመለከተ በሊዝ ኦዲት ግኝቱ መሰረት ተገቢውን ክትትል አድርገን በተለይም ከፍኖተ ሰላም ከተማ ከተማ ልማት ጋር ተገቢን ትብብር አድርገን በዚህ ስምንት ወር ውስጥ ወደ 1.8 ሚሊዮን ብር ገቢ የተደረገበት ሁኔታ አለ። እንደዚሁም ወደ በሌሎች ከተሞች ደግሞ ከዚህ የበለጠ እያጠነከር የምንሰራ የምንቀጥል ነው የሚሆነው። በህገ ወጥ መንገድ ተጓጉዞ በአንድ መካዘን ውስጥ የተከዘነ ማዳበሪያ መያዙን የስምንተኛ ዋና ፖሊስ ጣቢያ አስታወቀ። ጣቢያው ከዚህ ቀደምም በህገ ወጥ መንገድ ሲዘዋወሩ የነበሩ ንብረቶችን በቁጥጥር ስር ያዋለ ሲሆን ከህብረተሰቡ በደረሰ ጥቆማ ከተያዘው ማዳበሪያ ጋር የተጠረጠሩ ግለሰቦች ላይ ምርመራ መጀመሩም ታውቋል። የጣቢያው ኃላፊ ምክትል ኢንስፔክተር ዋኘው አበራ ከዝግጅት ክፍላችን ጋር በነበራቸው ቆይታ ተከታዩም ብለዋል። ተከታተሉን። ባህር ተመዝኖ መኪናው ማደበሪው ያፈር ማደበሪው ተመዝኖ ወደዚህ እንደመጣ የተንኩ ጭምር የሚያግዙን ሰዎችን ተጠቅመን እያንዳንዱን ኢንዱስትሪ መንደሮችን በአሳሳ በማድረግ በመፈተሽ የስምተኛ ዋና ፖሊስ ጣቢያ አባላቶችን ይዤ ነው። መረጃ የደረሰን ከሚሸቱ ከቀኑ 11 ሰዓት ተኩል አካባቢ ኦልሞስት አዚህ የደረስ ነው። በተጨባጭ ቦታው ላይ ያገኘ ነው። ከሚሸቱ አንድ ሰዓት አካባቢ ነው። በቀን 17 7 2017 ዓ.ም ተከታተለን ሁሉን ኢንዱስትሪ ማህበረሰብን አጠቃላይ መረጃ በማሰባሰብ ና የግቢው የት ጋር ሊደርስ ይችላል የሚለው እንደምታዩት ከከተማው ጫፍ ነው፣ ደርሰን ያረጋገጥ ነው፣ ምንድን ነው ማዳበሪያው ኮሶበር ይራገፍ እንደነበር አልፎ ግን ስግብግብ ነጋዴዎች እና ለግል ጥቅማቸው ዘረፋ የተጠቀሙት ግለሰቦች አሁን ወደ አራት ሰው የዚህ ባለቤት ይሆናል የምንለው ነው፣ ተጠርጣሪ ይዘናል። አራት መቶ ኩንታል ነው የአፈር ማዳበሪያው ለአርሶ አደሩ በማህበራት አማካኝነት ለህብረተሰቡ አድሬስ እንዲደረግ እንደመጣና በአቋራጭ ግን የግል ጥቅማቸውም ይፈልጉ ይህና አጠቃላይ ወቅታዊ ተልእኮ እንትን ጸጥተውን ተጠቅመው እንደፈለጉ የዘረፉት ተጠርጣሪዎች የተያዙት ለግል ጥቅማቸው እንደዋሉት ነው ያረጋግጥ ጭነቱን ጭኖ ከመጡት ወኪሎች ማለት ነው አጠቃላይ እንደ ስምንተኛ ጣቢያ አሁን በተደጋጋሚ ህገወጥ በህገወጥ መንገድ ታግተው የሚመጡ መኪናዎች አዚህ ኢንዱስትሪ መንደር እንይዛለን አሁን በቅርብ በዘጠኝም ይዘናል አንድ መኪና አራት መቶ ኩንታል ማሽን ላይ የጫነ በቀሎ ይዘን ለባለ ንብረቶቹ አስረክበናል ምርመራውም እየተጣራ ነው ያለ ሌሎች በእገታ የሚጠረጠሩ ግለሰቦችን እንይዛለን። ሌሎችንም አጠቃላይ ስቲል ባለፈውም እንደምታውቁት ለህብረተሰቡ የሚበክል ዘጠኝ ሺ ስድስት መቶ ስድስት ኩንታል ባድ በርበሬ ተይዞ ስቲል እስካሁን ጣቢያው ላይም አለ። በርካታ በህብረተሰቡ ላይ ተጽዕኖ የሚፈጥሩ ተጠርጣሪዎችን እያያዝን ነው። ራሱን ችሎ ፖሊስ አሁን ቀጠናውን ሰላም ለማድረግ በርካታ የኦፕሬሽን ስራዎችን እንሰራለን። የአሰሳ ስራዎችን እንሰራለን። በርካታ ተጠርጣሪዎች እያያዝን ለህግም እያቀረብን ነው ያለ። ጣቢያው በቁርጠኝነት ስራ እየሰራ ነው ያለ። ከሌሎች አጋር የጸጥታ አካሎቹ ጋርም የኦፕሬሽን ስራ ጭምር ስራ እያከናወን ነው የምንገኘው። ማህበረሰቡ ማገዝ አለበት። እኛ ከምንም በላይ መተጋገዝ አለበት። የነበረውን ግለቱን አስቀጥሎ አሁንም ከጎናችን እንዲሆን ነው ማሳስብ። ማህበረሰቡ እያገዘን ነው፣ እየረዳን ነው፣ ወንጀለኛን አጋልጦ እየሰጠ ነው አሁንም ከፍርሃት ቆፈን ወጥቶ እስከ መጨረሻው ድረስ ራሱ እርምጃ እስከመውሰድ ድረስ ማህበረሰቡ ደርሷል። አሁንም ይህን ጠንካራ ጎኑን ህዝባችን እንዲያስቀጥል እፈልጋለሁ። የተከበራችሁ ተመልካቾቻችን ለሳምንቱ የያዝንላችሁ የፖሊስ መረጃዎች ይህንን ይመስሉ ነበር። ቀሪ የፖሊስ ዝግጅቶች ይቀጥላሉ። አብራችሁን ቆዩ።